ሃሌሉያ ሃሌሉያ! ሰላም ሰላም! የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅን አቅራቢ ጌትሽ አዲስ ሰው ወደ እግዚአብሔር ቤተሰቦች፣ እንግዲህ ዛሬ እንደገና በአዲስ ፕሮግራም ተገናኝቻለው። ጌታ ይባረክ። እንግዲህ ዛሬ ኢየሱስ ክርስቶስ መነሳቱን ላበስር ተነስቻለው። ይሄ ሁል ሁልጊዜ እኛ በጌታ የዳንን ሰዎች ሁልጊዜ ኢየሱስ ክርስቶስ ሞትን አሸንፎ እነሆ ተመልሶ የመጣ እውነተኛ አምላክ እንደገና የሚመጣ አምላክ እንደሆነ እያመንን እንድንኖር ስለሰጠን እግዚአብሔር ይባረክ እነሆ ደግሞ ዛሬ መንፈስ ቅዱስ ይሄንን እውነት ያልገባቸው ይሄንን እውነት ተከትለው ለማሄዱ ደግሞ እንደገና መልዕክት አለኝ ኢየሱስ ክርስቶስ ተነስቷል እኛ የምናመልከው ህይወት ያለው አምላክ ነው እኛ የምናመልከው የሞት አምላክ አይደለም በህይወት ለዘላለም የሚኖር አምላክ እንደሆነ እንድናገር መንፈስ ቅዱስ ወደዚህ መርቶኛል እንኳን ወለዚህ በሰላም መጣችሁላችኋለሁ። እንኳን ደስ አላችሁ። ኢየሱስ ክርስቶስ ለዘላለም ተነስቷል፣ ሃሌሉያ። በዚህ ክርስቲያኖች በጣም በዚህ ልንደሰት ይገባል። ኤቭሪ ሚኒት፣ ኤቭሪ ሰከንድ ደስታችን ያለው በዚህ ሁኔታ ላይ ነው። ምክንያቱም ኢየሱስ ክርስቶስ ማንም ያላደረገው ና ያደረገው ምክንያቱም በዘላለም መኖር ሞትን ማሸነፍ ምክንያቱም ለብዙዎቻችን በጣም ከባዱ ፓርት ሞት ነው። ሰው ሲታመም ለምን ነው የሚደነግጠው? መጨረሻው ምን ስለሆነ ነው? ሞት ስለሆነ ነው። ህመም፣ በሽታ፣ ስቃይ ነው ያመጣል። ከስቃይ በኋላ ምንድ የሚሆነ ያላችሁኝ እንደሆነ ሞት አለ። ሰው መሞትን አይፈልግም። ሁላችንም ነው። ይሄ የሰው ባህሪ ነው። ግን ይህንን ሞት ደግሞ ማነው ያመጣው? ያላችሁኝ እንደሆነ አዳም ነው። አዳም ይህንን ፍሬ በበላ ጊዜ ሞትን ትሞታለህ አለው እግዚአብሔር አዳም ያንን ተላለፈ። በዚህ ምክንያት ሞት ወደ እኛ ህይወት መጣ። የእግዚአብሔር አጀንዳ የእግዚአብሔር ሀሳብ ይሄ አልነበረም፣ እንድንሞት አልነበረም። ግን አዳም በኃጢአት ምክንያት ሞትን አክቲቬት አደረገው። ስለዚህ ነው ሰው መሞት የጀመረው። ስለዚህ ይህ ችግር ደግሞ እንደገና ችግር ሆኖ እንዳይቀር ደግሞ ኢየሱስ ክርስቶስ መምጣት አስፈለገው። ስለዚህ ኢየሱስ ክርስቶስ መጣ፣ ሞትን አሸነፈ። አዳም ይዞት የመጣውን ያንን ኃይለኛ የሆነ ሞት እንደገና ኢየሱስ ክርስቶስ ደግሞ አሸነፈው። ከዛ የዘላለምን ህይወት ሰጠን። በጣም ደስ የሚል ቴዎሪ እኮ ነው። ሰው እግዚአብሔር ያሳያችሁ። እንደው ሌላው መንፈሳዊ ነገር ባይገባችሁ፣ አንደርስታንድ ባታደርጉት፣ በጣም የሚገርመው ነገር ሰው አንድ ወደ መቃብር ትሄዳለህ እና ለዘላለም አንድ እንትን ውስጥ አንድ ሳጥን ውስጥ ትገባለህ። በቃ ማንም አያነጋግርህም ተብሎ ማሰብና አይ ለዘላለም ትኖራለህ። ልክ እንደ መላእክቶች ሆነህ ትኖራለህ መባል በጣም ትልቅ ልዩነት ነው ያለው። ሰው ዝም ብሎ ባይገባው እንኳን ቢቀበል ምንም ምንም አይነካውም። እያችሁ ብዙ ነገራችን እኮ ማንቀበለው ወይ ደግሞ የማናምነው እኮ ከትዕቢት የተነሳ ወይ ደግሞ ከማናለ ይብኝነት የተነሳ እንጂ ቀላሉ ነገር እኮ ብናምን እኮ ነገሮች በጣም ኢዚ ናቸው። አሁን ይሄ መንፈሳዊ መገለጥን አያስፈልገውም። ሰው ለዘላለም እሳት ውስጥ ትገባለህ ወይስ ለዘላለም ደስታ ውስጥ ትገባለህ ሲባል እሳት ውስጥ ብሎ የሚመርጥ ሰው ምን ማለት ነው? አያችሁ፣ ይሄ ማለት እኮ ምንድን ነው? ምንም እንኳን ኮስት ባያደርግ ምንም ነገር እንኳን ባይገባን እኮ አው እንዴ፣ ለምን እሳት ውስጥ ገባለሁ? ለዘላለም እኖራለሁ ብሎ ነው የሚያስበው። ምክንያቱም እሳት ማለት ለአንድ ደቂቃ እንኳን ለአንድ ደቂቃ አጠገቡ ልንደርስበት የሚገባ ነገር አለ በጣም አስፈሪ ነገር ነው አለም ምክንያቱም ብዙ ነገር ሲያጠፋ አይተናል ስለዚህ የዘላለምን ህይወት ማግኘት መታደል ነው ስለዚህ በዚህ ሰዓት የዘላለምን ህይወት የሌላችሁ በዚህ ሰዓት መንፈስ ቅዱስ እንደናንተ አይነት ሰዎች ለዘላለም ሳቱት እንዳትገቡ እግዚአብሔር እኔንም ሌሎችንም ያስነሳላችኋል ያ ማለት ምንድን ነው ስሙ ከማንም ሰው ስሙ የእግዚአብሔር ቃል ነው። ሰውየው የሚናገረውን ሰውየው የሚናገረውን ሳይሆን ሁል ጊዜ የእግዚአብሔርን የእግዚአብሔር ቃል ነው ማክበር ያለብን ማየት ያለብን የእግዚአብሔርን ቃል ነው። ስለዚህ የምነግራችሁ የእግዚአብሔር ቃል ነው። ስለዚህ ኢየሱስ ክርስቶስ ተነስቷል። ለዘላለም የሚኖር አምላክ ህይወት ያለው ለዘላለም የሚኖር አምላክ ነው የምናመልከው። ስለዚህ በዚህ ሰዓት የተለያዩ አምልኮ ያላችሁ የተለያየ አማልክትን የምታመልኩ በዚህ ሰዓት ኢየሱስ ክርስቶስ እንደገና ዛሬ ጥሪውንም ያቀርባል። በእኔም በሌሎችም ይናገራል። ዛሬ ወደ እሱ መንግስት ተመለሱ ወደ እግዚአብሔር መንግስት ተመለሱ እያለ ነው። ወደ እኔ ኑ እያለ ነው። ስለዚህ ዛሬ ማን ብላችሁ ረ ከዚህ በፊትም የምታውቁት ነው። ከዚህ በፊት ደግሞ ያላወቃችሁ ሰዎች ደግሞ እግዚአብሔር በትልቁም በትንሹም በነቢያትም በማንኛውም ይናገራል። ስለዚህ በእኔ በትንሹ ትናንትና እኔ አሁን ቸርች ውስጥ የማገለግል ሰው አይደለሁም። እግዚአብሔር ግን እውነት ስለሆነ ብቻ ልመሰክር ነው መውጣው። ስለዚህ እግዚአብሔር በሁሉ ሰው ይናገራል፣ በማንኛውም ሰው ይናገራል። ስለዚህ ትልቁ ነገር ግን የእግዚአብሔር ቃል መሆኑን ሁላችንም አንደርስታንድ አድርገን እንድናውቅ ነው የምፈልገው ስለዚህ አሁን ወደ ቃሉ ገባለው ማለት ነው። ከዛ በፊት አዲስ ለሆናችሁ ለዚህ ቻናል ጌትሽ አዲሱ ሰው ባላለው ይሄ ቻናል እንዳያችሁት እንግዲህ የኢየሱስ ክርስቶስ የፍቅር ንጉሥ ቻናል ነው። ኢየሱስ ክርስቶስ ፍቅር ነው ይዞ የመጣው በዚህ ቻናል ውስጥ በተቻለ መጠን የእግዚአብሔር የኢየሱስ ክርስቶስ ፍቅር ይሰበካል። ከሱ ጋር ግንኙነት ያላቸው የተለያዩ ፕሮግራሞች አሉ። የራሴን ፕሮግራም አለ። የራሴ ህይወት ማለት የራሴ ህይወት ማለት የክርስቶስ ህይወት ነው። የእኛ ህይወት ማለት የእግዚአብሔር ህይወት ነው። ምክንያቱም እኛ የእግዚአብሔር መጽሐፍት ነን፣ ኦረዲ እግዚአብሔር ጽፎ ያስቀመጠነን። ስለዚህ ለእኛ ነው አዲስ የሚመስለን እንጂ፣ ኦረዲ እኛ እግዚአብሔር ምንድን ነው የሚለው? አልፋ ኤንድ ኦሜጋ ነው ነው የሚለው። ስለዚህ የመጀመሪያም የመጨረሻም ነው። ስለዚህ የእኛን ህይወት መጀመሪያውን ያውቃል መጨረሻችንም ያውቃል። ስለዚህ የራሳችን ህይወት ስንናገር የኢየሱስ ክርስቶስንም ህይወት ነው የምንናገረው፣ የእግዚአብሔርን ህይወት ነው የምንናገረ ያለን። ስለዚህ ለእሱ ክብር ብዬ በስደት ጉዞዬ ላይ እግዚአብሔር ከመወዳቸው ቤተሰቦቼ ከአጠገቤ ከዘመዶቼ አርቆ እግዚአብሔር እንዴት መንገድ ላይ እንዴት በስደት ህይወት ውስጥ እንዳስተማረኝ የሚናገር ህይወት ነው እና በተቻላችሁ መጠን ተከታተሉት። ብዙ የተለያዩ ፕሮግራሞች አሉ በዚህ ላይ እና ኢየሱስ ክርስቶስን ያገናሉ ከፍ ከፍ ያደርጋሉ ብዬ ማስባቸውን ፕሮግራሞች ነው ወደዚህ አቀርበው ማለት ነው። ከዚህ በፊትም እንዳልኩት ይሄ ፕሮግራም የኢየሱስ ክርስቶስ ቻናል ነው። እንግዲህ የሚመራኝም መንፈስ ቅዱስ ነው። ሰው ክርስቲያን የሚመራው በእግዚአብሔር መንፈስ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ተናገር የሚለኝን እናገራሉ። የምናገረው ደግሞ ቸርች ውስጥ ላሉ ወይ ደግሞ ለዳኑ ክርስቲያኖች አይደለም። በአብዛኛው የምናገረው ውጭ ላሉት ነው። ኢየሱስ ክርስቶስ ብዙዎቻችን የጠራን ለማን ነው? ውጭ ላሉት ነው። ከዚህ በረት ውስጥ ከእግዚአብሔር በረት ውስጥ ለሌሉት፣ ከዛ ውጭ ላሉት። እሱ ራሱም ከዚህ በረት ውጭ ያሉ በጎች አሉኝ፣ እነሱንም ልፈልግ ነው የመጣሁት ነው ያለው። ስለዚህ እሱም የሰጠን አደራሄ ስለሆነ ነው ብዙ ጊዜ የምናገረው በኢየሱስ ክርስቶስ አምነው ላልዳኑት ነው። በተለያየ በሃይማኖት ሰበብ፣ በተለያየ በሃይማኖት ትብታብ ውስጥ ላሉ ሰዎች ነው መዳን እንዲሆንላቸው ነው የምናገረው። ስለዚህ ቸርች ውስጥ ላለ ሰው የእግዚአብሔርን ቃል ያውቃል አብዛኛው ሰው በጌታ ያለ ሰው ማለት ነው ስለዚህ በጌታ ያለ ሰው ብዙ ሰው ስለሚያውቀው ብዙ ለእንደዛ አይነት ሰው ብዙ ዲፕ የሆነ ትምህርት የለኝም። ትልቁ ነገር ግን መሴጄ ከዚህ በፊት ኢየሱስ ክርስቶስን በርቀት ለሚያውቁት ብዙ አጠገባችን ላሉ ብዙዎች አሉ። ወላጆቻችን አሉ፣ ወንድሞቻችን አሉ፣ ዘመዶቻችን አሉ፣ ጎረቤቶቻችን አሉ። እነዚህ ሁሉ በጌታን አያውቁትም። እኛ ክርስቲያኖች ይላሉ ግን ችግሩ ግን በክርስቶስ ድነው አይደለም ምክንያቱም መጽሐፍ ቅዱስ እንደሚለው ነው መኖር ያለብን መዳም በክርስቶስ ነው በሌላ በማንም የለም ይላል እግዚአብሔር ቃል ስለዚህ ለእንደነዚህ አይነት ሰዎች ነው የምናገረው እና ዛሬ እንግዲህ ኢየሱስ ክርስቶስ እንዴት ተነሳ ከሌሎች ልዩ የሚያደርግበት ሶስት ነጥቦች እንናገራለሁ ማለት ነው የመጀመሪያው ነገር ኢየሱስ ክርስቶስን ልዩ የሚያደርገው ከሌሎች አምላክ ተነስቶ ሞትን አሸንፎ ለዘላለም መኖሩ ነው። ምክንያቱም ማንም ይሄንን አላደርገም። መሐመድ ሞቶ ነው የቀረው። ፖፕ ሞቶ ነው የቀሩት። ማንም የተነሳ የለም። ብዙዎች አማልክት ብዙዎቹ ከመጽሐፍ ከክርስቶስ ጋር እንተካከላለን ያሉ ሃይማኖቶች ሁሉ ኢየሱስ ክርስቶስ በነገራችን ላይ ሃይማኖት አደለም ይዞ የመጣው ግን ብዙዎች እንደዛ ለሚያስቡት ሁሉ ኢየሱስ ክርስቶስ ልዩ የሆነ አምላክ መሆኑ የምታውቁት ለዘላለም የሚኖር አምላክ መሆኑ ነው። ስለዚህ በህይወት ያለ አምላክ መሆኑ ነው። ለዚህ ነው ኢየሱስ ክርስቶስ አንኳኩ ይከፈታል። ለምን እንደሚከፍት ያውቃል። በሩ እሱ ነው፣ አጠገቡ ነው የቆመው። ስለዚህ እሹም ታገኛላችኋል። ስለዚህ ጠይቁ፣ በስሜ ጠይቁ አለ። ምክንያቱም ሂዝ ፕሬዘንት በአባቱ ፊት ነው ያለው፣ በአባቱ አጠገብ ነው ያለው። ስለዚህ ሁልጊዜ ጠይቁ ሲል እኮ የሚመልስ አምላክ ነው። ብዙዎቹ ጠይቁ ብለው እንኳን አያውቁም፣ ቢጠየቁም የሉም አይመልሱም አይናገሩም። ኢየሱስ ክርስቶስ ግን በየደቂቃው በየሰከንዱ በመንፈሱ ይናገራል። ሃሌሉያ። ስለዚህ ኢየሱስ ክርስቶስን ልዩ የሚያደርገው ነገር የመጀመሪያው ነገር ምንድን ነው? ከሞት መነሳቱ ነው። ስለዚህ ይሄን ደግሞ እንደሚነግረን የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ይነግረናል። ስለዚህ የእግዚአብሔር ቃል ከማቴዎስ 28 ጀምሮ አንባለው ማለት ነው ምን ይላል? በሰንበትም ካለፈ በኋላ በሳምንቱ መጀመሪያ ቀን ጎህ ሲቀድ ማርያም መግደላዊት እና ሌሎችም ሌላም ማርያም መቃብሩን ሊያዩ ሄዱ ይላል። ኦኬ በድንገት ታላቅ የምድር መናወጥ ሆነ። የጌታ መልአክ ከሰማይ ወርዶ ወደ መቃብሩ በመሄድ ድንጋዩን አንከባሎ በላዩ ላይ ተቀመጠበት። መልኩ እንደ መብረቅ ብሩህ ልብሱም እንደበረዶ ነጭ ነበር። ሃሌሉያ። ጠባቂዎቹ መልአኩን ከመፍራት የተነሳ ተንቀጠቀጡ፣ እንደ በድንም ሆኑ። መልአኩም ሴቶቹን እንዲህ አላቸው፣ አትፍሩ። የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁና፣ እርሱ በዚህ የለም፣ እንደተናገረው ተነስተዋል። ኑና ኑና ተኝቶበት የነበረውን ቦታ እዩ። አሁንም ፈጥናችሁ ሂዱና ለደቀ መዛሙርቱ ከሙታን ተነስቷል፣ ቀድማችሁ ቀድሟችሁ ወደ ገሊላ ይሄዳል፣ በዚያ ታዩታላችሁ ብሏችኋል ንገሯቸው። እንግዲህ ንገሯቸው ለመቅደላዊ ማርያምና ከእሷ ጋር አብሮ ላሉት ነው ይሄ። መላእክቶች መላእክቱ ነው ይሄንን የነገራቸው። ማን ነው ያበሰረው? መላእክት ነው፣ ሰው አይደለም። መላእክት ነው የነገራቸው። ኢየሱስ ክርስቶስ ምን ያህል እንግዲህ ምን ያህል ፓወርፉል መሆኑን የምታውቁት ከሰማይ ያሉ መላእክቶች ናቸው። የእሱ መነሳት የተናገሩት ሰዎች አይደሉም። ስለዚህ የተበሰረው ከመላእክት ነው። ስለዚህ በዚህ ሰዓት በመላእክት የምታምኑ ሰዎች ኢየሱስ ክርስቶስን ያከበሩትን መላእክት ነው ማለት ኢየሱስ ክርስቶስን ያከበሩትን እነዚህ መላእክቶች ለማን የተገዙት ለኢየሱስ ክርስቶስ ነው። ስለዚህ ለመላእክቶች ሳይሆን መገዛት ያለባችሁ ለኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ በዚህ ሰዓት ኢየሱስ ክርስቶስ ልዩ ያደረገውና ከሞት ተነስተዋል ተብሎ ሰሌብሬት የሚደረገው ፋሲካ በዚህ ምክንያት ነው። ብዙ ጊዜ ፋሲካን በልጅነታችን ማክብረናል። ብዙ ጊዜ የሚታየን በግና ዶሮ ነው። በጣም የሚገባችሁ። ከበግና ከዶሮ በፊት ግን ኢየሱስ ክርስቶስ ሊታየን ይገባል። ምክንያቱም ብዙ ጊዜ ወደ ባህል አደረግ ነው። ብዙ ጊዜ ወደ ራሳችን ነገር ወሰድ ነው። ትልቁ ነገር ግን ኢየሱስ ክርስቶስ እንደተነሳ ምናምን ከሆነ በኢየሱስ ክርስቶስ ነው ማመን ያለብን። መስገድም ያለብን ለኢየሱስ ክርስቶስ ብቻ ነው። ከዛ ውጭ የሚሰበክ ከዛ ውጭ ለእሱ የሚሰገድለት ማንም የለም። ለማርያም አይሰገድም፣ ለአምላካት አይሰገድም። የሚሰገደው ለኢየሱስ ክርስቶስ ብቻ ነው። በቃ እኔ ቀናተኛ አምላክ ነኝ አለ። በቃ እግዚአብሔር ሁልጊዜ በእውነትና በመንፈስ ነው የሚመለከው ነው የሚለው እግዚአብሔር ቃል። ስለዚህ ሁልጊዜ ለሱ ነው መስገዳ ያለብን። ስለዚህ ክርስቲያኖች ነን እግዚአብሔርን አውቀናል ክርስቶስን አውቀናል ብለን ግን ሌሎች የተለያዩ ባዕዳ አምልካትን ከሱ ጋር አብረን ለማምለክ በምንሞክርበት ጊዜ ኢየሱስ ክርስቶስ እነዚህን አይነት ይጠየፋል፣ አይቀበላቸውም። ስለዚህ በዚህ አጋጣሚ በተለያየ ምክንያት ይሄ እውነት ሳይገባችሁ ቀርቶ ከኢየሱስ ክርስቶስ ውጭ ሌላ አማልክትን የምታመልኩ ሁሉ ወደ ቤታችሁ፣ ወደ አምላካችሁ ተመለሱ እላችሁ ነው። ስለዚህ ህይወት ያለው ለዘላለም የሚኖር ህይወት ያለው አምላክ አለን። ስለዚህ ወደ ክርስቶስ ተመለሱ እያልኳችሁ ነው። ስለዚህ ከጨለማ ወደ ብርሃን እንድትመጡ ዛሬም ጥሪን አቀርባለሁ ማለት ነው። እንግዲህ በመጀመሪያ ይሄ ነው። ስለዚህ ዛሬ እንደ እግዚአብሔር ፍቃድ ሶስት ነገር ነው ይዤላቸው የመጣሁት። የመጀመሪያው ነገር ምንድነው? ኢየሱስ ክርስቶስን ምንድነው ልዩ ያደረገው ከሌሎቹ ከሌሎቹ አማልክት ከሚባሉት ወይ ደግሞ መላእክት ነን ካሉት ምንድነው የሚለየው? በጣም የተለየበት ምክንያት ሶስት ነገሮችን እናገራለሁ። የመጀመሪያው ነገር ኢየሱስ ክርስቶስ ከሞት መነሳቱ ነው። ኦልሬዲ አሁን ከዚህ በፊት ተነግረዋለሁ። ኢየሱስ ክርስቶስ መነሳቱ ልዩ ያደርገዋል። ምክንያቱም የትኛውም የሃይማኖት መጽሐፍ ላይ የትኛውም አምላክ ነን ያሉት ሰዎች ኦር ደግሞ አማለት ኦልሬዲ ስለ መነሳት አልተናገሩም። ስለ መንግስተ ሰማያት አልተናገሩም። ስለዚህ ብዙዎች ሰዎች ብጠይቋቸው አላቅም፣ ወደ የት እንደሚሄድ አላቅም። ኢትስ አፕ ቱ ሂም ነው የሚሉት። ስለዚህ ያሳዝናል ኢየሱስ ክርስቶስ ብቻ ነው በኮንፊደንስ እኔ በሶስት ቀን እነሳለሁ ተመልሼ እመጣለሁ መቃብርን አሸንፋለሁ ብሎ የተናገረው እንደተናገረውም ደግሞ ያደረገው እውነተኛ አምላክ እሱ ነው ስለዚህ ቀላሉ ነገር እሱም ማምለክ ነው የመጀመሪያው ከመሆን መነሳቱ ነው ማለት ነው ልዩ የሚያደርገው ስለዚህ የትኞቹም አልተነሱም መሐመድ አልተነሳም ፖፕ አልተነሳም ሌሎችም አልተነሱም ሁሉም በዛው ቀርተዋል ታሪክ ነው የሆነው አሁን ስለ እነሱ ስናስብ ስለታሪክ ታሪክ ነው የምናወራው። ስለ ኢየሱስ ክርስቶስ ግን ስናወራ አሁን ከትንፋሻችን ቅርብ የሆነ እውነተኛ አምላክ ነው የምናውረው፣ ያለ ነው በህይወት የሚኖር ለዘላለም የሚኖር። ስለዚህ በሱ ማመን የዘላለም ህይወት ማግኘት ነው። ስለዚህ እኛ ሙታን አይደለንም፣ ህያዋን ነን፣ በህይወት የምንኖር ሰዎች ነን። ስለዚህ ይህንን አስቡ። ይሄ በጣም ደስ የሚል መታደል ነው። ሰው በህይወት እያለሁ እኖራለሁ ብሎ ማሰብ ደስ አይለው? በጣም ደስ የሚል ነው። ስለዚህ በዚህ ሰዓት በሞት መካከል ያላችሁ ሰዎች ኢየሱስ ክርስቶስን ተቀበሉና የዘላለም ህይወት ይኖራችሁ። ኦኬ። ሌላው ደግሞ ኢየሱስ ክርስቶስን ልዩ የሚያደርገው የፍቅር አምላክ መሆኑ ነው። ብዙ ማለት ጠላቶቻችሁን ጥሉ፣ ጠላቶቻችሁን ግደሉ ጠላቶቻችሁ ለእኔ ብላችሁ ከገደላችሁ መንግስተ ሰማያት ይህን ያህል ሴት ይጠብቃቸዋል፣ ይህን ያህል ልጃገረድ ይጠብቃችኋል፣ ይህን ያህል ነገር ይደረግላቸዋል። ሰው ገላችሁ ከመጣችሁ በእኔ ምክንያት በቃ መንግስተ ሰማያት ትገባላችሁ ብለው። በጣም የሚገርመው ነገር ሰይጣን ብዙ ሰዎችን ወደ ተሳሳተ ትምህርት ወስዷቸዋል። በዚህ ምክንያት ብዙ ሰዎች ራሳቸውን ማጥፋታቸው ሳይቀር ራሳቸውን ማጥፋታቸው ሳያንሳቸው፣ ሌሎችንም እንዲያጠፉ ኢንኮሬጅ አድርጓል ጠላት። ዛሬ የምታያቸው እኮ ሱሳይድ የሚባሉት ወይ ደግሞ ራሳቸውን አጥፍተው ጥፋ የሚባለው መንፈስ እኮ የሰይጣን መንፈስ ነው፣ የእግዚአብሔር መንፈስ አይደለም። እግዚአብሔር የፍቅር አምላክ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር ፍቅር ነው ነው የሚለው ፍቅር ማለት ደግሞ እግዚአብሔር ነው። ስለዚህ ማንንም እንድናጠፋ አይደለም፣ ሰዎችን እንድናድን እንጂ ሰዎችን እንድናጠፋ እግዚአብሔር አላከንም። በጣም የሚያሳዝን ነው እኮ ይሄ ማሰብ እንዴት እንዳቃተን፣ በጣም ይገርማል። ኢማጂን፣ ሰው ቦምብ ይዞ ይሄን አጥፋና፣ ከዛ አንተም ጥፋ፣ አንተም ጥፋ፣ ሌሎችን ማጥፋ፣ ከዛ በኋላ አንተ መንግስተ ሰማያት ይገባል። አንድ ሰው መንግስተ ሰማያት እንደው ይገባል ብንል እንኳን ያ ሁሉ ሰው መጥፋት አለበት፣ ያ ሁሉ ሰው መሞት አለበት፣ ያ ሁሉ ሰው ገሃነም ገብቶ እንደገና አንድ ሰው ብቻ ገነት ይገባል። በጣም እኮ የሚዘገንን ሎጂክ እኮ ነው። በእንደዚህ አይነት እምነት ውስጥ ያላችሁ ሰዎች ፕሊዝ፣ ንቁ! ተመለሱ ኢትስ ኖት ቱ ሌት ተመለሱ ወደ አምላካችሁ ወደ እግዚአብሔር ጠዋት ወደ ፈጠራችሁ ወደ አምላካችሁ ተመለሱ ምክንያቱም ኢየሱስ ክርስቶስ የፍቅር አምላክ ነው ፍቅር ነው ፍቅር ነው ይዞ የመጣው ይሄንን ደግሞ የሚናገረው ኢየሱስ ክርስቶስ ፍቅር እንደሆነ የሚናገረው ሁልጊዜ በራሱ ቃል ነው ዮሐንስ 3 16 ወይ ደግሞ 3 16 እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና ይላል። ኦኬ። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ሥራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ሥራው በእግዚአብሔር የተሰራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። ሃሌሉያ! ይሄ የሚያሳየው ኢየሱስ ክርስቶስ የፍቅር አምላክ መሆኑን ኢየሱስ ክርስቶስ የሞተው ለሁላችንም ለሰው ዘር ሁሉ እንደሆነ፣ ለክርስቲያኖች አይደለም፣ ለሙስሊሞች አይደለም፣ ለእንትኖች አይደለም፣ ለነዛ አይደለም፣ ለሰው ዘር ሁሉ ነው የሚለው መጽሐፍ ቅዱስ። ሃሌሉያ! ለሰው ዘር ሁሉ ማንም የትኞቹም አማልክት የትኞቹም ደግሞ መልአክነን ብለው የሚያስቡት እንዲህ አይነት ንግግር የተናገር ማንም የለም እንደ ኢየሱስ ክርስቶስ። ስለዚህ ፍቅሩ ይታወቃል። ስለዚህ የፍቅር አምላክ ነው ኢየሱስ ክርስቶስ ማለት ነው። ኦኬ ሶስተኛው ኢየሱስ ክርስቶስን ልዩ የሚያደርገው መንፈሱን ለዘላ ዓለም ለልጆቹ ስለሰጠ ነው። ብዙዎቹ ሞተዋል የሉም፣ መንፈሳቸው ዛሬም የለም ምንድን ምናቸው ነው የቀረው? ታሪካቸው ምናቸው ነው የቀረው? ስማቸው። ኢየሱስ ክርስቶስ ግን መንፈሰዋል። ኢየሱስ ክርስቶስ ብለን ስንጠራ የኢየሱስ ክርስቶስ መንፈስ ከኛ ጋር አብሮ ለዘላለም ይኖራል። ሀሌሉያ። ይሄ ትልቅ መታደል ነው። ይሄ ትልቅ ጊፍት ነው። አያችሁ፣ በጣም ትልቅ ጊፍት ነው። እሱ እንኳን ዛሬ በአካል ከኛ ጋር ባይኖር በመንፈስ ግን ከኛ ጋር አለ። ሃሌሉያ! ለዚህ ነው እኔ ሄዳለው ወደ አባቴ መንፈስ ቅዱስን ግን እልክላችኋለሁ። ያም መንፈስ ግን ወዴት ይልካችኋል አለ እውነቱን ሁሉ ይመራችኋል አለ። ሃሌሉያ! ስለዚህ ኢየሱስ ክርስቶስ መንፈሱን ለዘላለም ሰጥቶናል። ይሄ መንፈስ ደግሞ ሁሉ ጊዜ እኛ በእውነትና በእውነትና በመንፈስ እስከተመላለስን ድረስ ይሄ መንፈስ ከኛ ጋር አለ። የእግዚአብሔር ቃል ሲናገር ምንድነው እግዚአብሔር መንፈስ ነው ይላል። የሚመለከውም ይልና በምንድነው በእውነትና በመንፈስ ነው ይላል ሃሌሉያ። ስለዚህ የእግዚአብሔር መንፈስ ያላቸው በእውነት እግዚአብሔርን ያመልካሉ ማለት ነው። ስለዚህ በዚህ ሰዓት ይሄ መንፈስ የሌላችሁ የኢየሱስ ክርስቶስ መንፈስ የሌላችሁ እግዚአብሔር ማምለክ እንድትችሉ ኢየሱስ ክርስቶስ ከእናንተ ጋር እንዲሆን ኢየሱስ ክርስቶስን ተቀበሉ። አዳኝ አድርጉና ተቀበሉ። ከእግዚአብሔር ጋር እልህ መያያዝ አያስፈልግም። ምክንያቱም ብዙዎቹ እልህ የተያዙት ዛሬ ለዘላለም እሳት ተዳርገዋል። ስለዚህ ምንም የሚቀርባችሁ ነገር የለም። እልህ አያስፈልግም። አዎ፣ ለእግዚአብሔር እንደምትቀኑ እናውቃለን አለ ጳውሎስ። እንደሚቀኑ አውቃለሁ፣ ዘመዶቼ፣ ወንድሞቼ፣ ወገኖቼ እንደሚቀኑ አውቃለሁ ግን እውቀታቸው ግን ያለ እግዚአብሔር እውቀት ነው አለ። ቅናታቸው ግን ያለ እግዚአብሔር እውቀት ነው አለ። ስለዚህ ሰው እውቀት አለኝ ካለ ከእግዚአብሔር እውቀት ጋር ነው አብሮ መሄድ ያለበት። ምክንያቱም የጥበብ መጀመሪያ ምንም ማለት ነው እግዚአብሔርን ማወቅ ነው። ስለዚህ እግዚአብሔርን ሰው ካወቀ ከዛ በኋላ ጥበብን ይቀለዋል። የትኛውንም ጥበብ ማወቅ የሚችለው በእግዚአብሔር ቃል ሲቆም ብቻ ነው አንድ ሰው ስለዚህ ይሄ ነው መልእክቴ ማለት ነው። ስለዚህ ቅድም እንዳልኳችሁ እንግዲህ ኢየሱስ ክርስቶስን ልዩ ያደረገው ሶስት ነገር ነው ብያቸዋለሁ። የመጀመሪያው ነገር ከሞት መነሳቱ ለዘላለም መኖሩ፣ ሁለተኛው የፍቅር አምላክ መሆኑ፣ ሶስተኛው ደግሞ መንፈሱን ሳይሰፍር የሰጠን እውነተኛ አምላክ መሆኑ ነው። ይሄ እንግዲህ በጣም በትንሹ ነው የነገርኳችሁ እንጂ ኢየሱስ ክርስቶስን ልዩ የሚያደርገው ብዙ የተለያዩ ነገሮች አሉ ግን እነዚህን ለዛሬ ሶስቱን ከተናገርኩ ይበቃል። እንግዲህ አትሊስት ሰው እችን የመጀመሪያውን ነገር እንኳን አውቆ ሊድን ይችላል ብዬ ነው። ስለዚህ ጌታ ይባረክ። እንኳን ለዚህ አመት በዓል እንኳን ለዚህ ደስታ ደረሰን ላለው በተለይ በክርስቶስ ላላችሁ እኛ አንድ አመት ጠብቀን ወይ አመት ጠብቀን አለም ይሄን ነገር ሴሌብሬት የምናደርገው ሁልጊዜ በያንዳንዱ ጊዜ እናደርጋለን። ግን ቀኑን በሚመጣበት ጊዜ ሌላው አለምም ሴሌብሬት ሲያደርግ ብናደርግ ምንም ማለት አይደለም። ግን ለእኛ ግን አመት ጠብቀን የምናደርገዋለ ሪሊጅስ ሰዎች ብቻ ናቸው፣ ይህን የሚያደርጉት በሃይማኖት የሚኖሩ ሃይማኖተኞች ብቻ ናቸው፣ ያንን ጠብቀው የሚያደርጉት። እኛ ግን ሁልጊዜ ኢየሱስ ክርስቶስ ከእኛ ጋር ነው ለዘላለም አጠገባችን ያለው በማንኛውም ነገር ጋር ከኛ ጋር አለ ብለን ነው የምናምነው ስለዚህ መሴጅ ይሄ ነው እግዚአብሔር ይባርካችሁ ስላዳመጣችሁኝ እንግዲህ በኢየሱስ ክርስቶስ ውስጥ ለሌላችሁ ኢየሱስ ክርስቶስ መንፈሱ እንዲልክላችሁ እንጸልያለን ሃሌሉያ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረክ። እነሆ ሞትን አሸንፈህ የዘላለም ሕይወት ስለሰጠህን እናመሰግንሃለን። በዚህ ሰዓት ደግሞ እነሆ አንተን አውቀናል ብለው ግን ያንተን ሕይወት ያንተን መንፈስ የማይኖሩትን በዚህ ሰዓት ትናገራቸው፣ በቃልህ ጌታ እግዚአብሔር በመንፈስ ትናገራቸው ዘንድ እንጸልያለን ጌታ እግዚአብሔር ሆይ እርዳቸው። አንተ ለሁሉም ነው የሞትከው፣ ሁሉንም ነው የምትወደው። ቃልህ እንደሚለው ጌታ እግዚአብሔር ዓለምን እንዲሁ ወዷልና ነው የሚለው። ጌታ እግዚአብሔር በዚህ ሰዓት ሁሉንም በመንፈስ ትነካቸው ዘንድ እነሆ፣ ይህንን እድል እንዳያመልጣቸው፣ ምክንያቱም ይህ እድል የዘላለም እድል ነውና። ጌታ እግዚአብሔር ሆይ አግዛቸው፣ እርዳቸው፣ ወገኖቼን ጌታ እግዚአብሔር ሆይ ቤተሰቦቼን፣ አባቴን፣ እናቴን፣ ወንድሞቼን ጌታ እግዚአብሔር ዘመዶቼን ሁሉ በዚህ ሰዓት በዓለም ዙሪያ ያሉትን አንተን የማያውቁትን ግን በአንተ እጅ በአንተ ስራ የተሰሩትን አንተን የማያውቁትን አምላካቸውን የማያውቁትን በዚህ ሰዓት ትገናኛቸው ዘንድ ጸልዩ። ጌታ እግዚአብሔር ሆይ ተባረክ፣ ይህንን ስለምታደርግ እናመሰግንሃለን። እነሆ ደግሞ ነገር ተነስተው በአደባባይ ኢየሱስ ክርስቶስ እውነትም ጌታ ነው ብለው ይናገሩ ዘንድ ጸልያለሁ አባ። ተባረክ፣ ስለሰጠህን መንፈስ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን በምትወደው ልጅ በኢየሱስ ክርስቶስ ጸለዩ። አሜን። ሃሌሉያ። ውድ የእግዚአብሔር ቤተሰቦች እንግዲህ ለዛሬ የነበረኝ ይሄ ነው። በሚቀጥለው ደግሞ እንደ መንፈስ ቅዱስ ፍቃድ በተለይ በሌላ ፕሮግራም እስከምንገናኝ ድረስ ኢየሱስ ክርስቶስ ይባርካችሁ። ኢየሱስ ክርስቶስ ዛሬም ነገም ለዘላለም ጌታ ነው። ተባረኩልኝ። ሃሌሉያ። ባባይ